ሰላም ጤና ይስጥልኝ ሰሞኑን ተከስቶ የነበረውን የማርበርግ ቫይረስ ምልክት አሳይቶ የነበሩ ስድስት ሰዎች ህይወት አልፏል ነገር ግን በላቦራቶሪ ማረጋገጥ የተቻለው የሶስቱም ብቻ ነው ጤና ሚኒስትር የጤና ሚኒስትር በደቡብ ኢትዮጵያ ክልል በጂንካ ከተማ የተከሰተው የሂሞራይድ ፊቨር በሽታ መንስኤ ማርበርግ ቫይረስ መሆኑን መግለጹ ይታወቃል። ይህንን አስመልክቶ በዛሬ ሁለት ሚኒስቴር መስሪያ ቤቱ መግለጫ እየሰጠ ይገኛል። በዚህ መግለጫ ላይ የጤና ሚኒስትሯ ዶክተር መቅደስ ዳባ እስካሁን በበሽታው አስራ ሰባት ሰዎች ተጠርጥረው ምርመራ እየተደረገላቸው ተናግረዋል። በዚህም ሶስቱ ላብራቶሪ ምርመራ በበሽታው መያዛቸው መረጋገጡ ገልጸዋል። የበሽታው ምልክት አሳይቶ የነበሩ ስድስት ሰዎች ሕይወት ማለፉን የገለጹት ሚኒስትሯ ነገር ግን ላብራቶሪ ማረጋገጥ የቻለው የሶስቱን ብቻ መሆኑን ነው የገለጹት። ምርመራ ከተደረገላቸው 17 ሳምፕሎች በሽታው ላብራቶሪ ማረጋገጥ የተቻለው በሶስቱ እንደሆነም ነው የጠቆሙት። ምርመራው በሀገር አቅም መደረጉን ነው የጠቆሙት።